ከሁሉ በላይ ደግሞ ቤት የምሰራላችሁ ይሄንን በጉጉት እየጠበቃችሁ ያላችሁና ይሄ ሁሉ ሰዓት ቁጭ ብላችሁ በትዕግስት የጠበቃችሁ የዚህ አካባቢ ነዋሪዎች እንኳን ደስ አላችሁ፣ እንኳን ደስ አላችሁ ማለት ፈልጋለሁ። እንግዲህ አዲስ ከተማ ላይ ለሁለተኛ ጊዜ ነው የመጣው ንግድ ቢሮ ባለፈው አመት፣ ጂፕላስ ከንግድና ዘርፍ ማህበራት ጋር በመሆን ገንብቴ ነዋሪዎቹ አስተላለፍ ግን ምንድነው ያለው? የባለፈው ዓመት አመት በላይ ነው የፈጀው ግንባታውና ብሩን በጣም የተጓተተ ነበር። ነዋሪዎችን ከቤት ካስወጣን በኋላ በጣም ተግዳሮት ነበር የጨርሴ ወደዛ ለማስረከብ ማለት ነው። በዚህ አመት ደግሞ ያንን መድገም የለብንም በሚል ነው አቅማችን የሚፈቅደውን ለመስራት ነው የታሰበ ይሄንን ደግሞ ሊሰሩላችሁ ያሰቡት የንግድ ቢሮ አስተባበረ እንጂ የአዲስ አበባ የነዳጅ ባለቤቶች ናቸው፣ ብሉን ያዋጡላችሁ። አጠቃላይ ይሄ ፕሮጀክት በ12 ሚሊዮን ይጠናቀቃል ተብሎ ነው የሚገመተውና እስካሁን ወደ ሰባት ሚሊዮን ሰብስቧል። ለአባላቶቻቸው ይሄን ሰብስቦ እድሜ አቶ ታረቀኝ ባስቀመጡት ጊዜ ልክ ነው እያሰምን ያለ ነው። ሁለት ወር ማክሲመም ቢጨምር 15 ቀን በላይ መጨመር ያለበት ሁለት ወር ከ15 ቀን ውስጥ ነዋሪዎቹ ተመልሶ ወደ ቤታቸው መግባት አለባቸው በሚል ሂሳቤ ነው ይዘን የመጣ ነውና ይሄንን ደግሞ ተግባራዊ ማድረግ የሚችሉት ገንቢዎችንም እንዲመርጡ፣ ብሩንም እንዲያሰባስቡ ከመጀመሪያ ቀን ጀምሮ አቶ ኢፍሬም ተስፋዬና ቲሞቻቸው ከኛ ጋር ነው። ከኛ ማኔጅመንት ቢሮ ጋር እየሰሩ ነው የቆዩትና ቃላቸውን በተግባር እንድጠብቁ ተስፋ እናደርጋለን። ይሄንንም ለማድረግም ደግሞ ሁሉም አዲስ አበባ ውስጥ የሚኖሩት የንግድ ተቋማቶች የአዲስ አበባ ልማት ላይ አሻራቸውን እያኖሩ ነው ያሉት። እስካሁን በማደያ ስም ደግሞ ተሰርቶ የተመረቄ ክብርት ከንቲባን በተገኘችበት እነሱም የራሳቸውን አሻራ ከዚያ ዓመት ጀምሮ ማኖር አለባቸው ብለን ስናወያያቸው በደስታ ነው የተቀበሉት። በደስታ ተቀብለው እኛም እንደማንኛውም ልክ ንግድና ዘርፍ ማህበራት እንደሚያደርጉት በማዳያ ባለቤቶች ስም ደግሞ የሆነ ቤት ሰርን አስመርቄን ነዋሪውን መደገፍ አለብን የሚለው በፖዘቲቭ ነው የዛ መድረክ ላይ የተቀበሉት። አጋጣሚ ሆኖ ስናወያይ የነበረው ወደ ናሴ መጨረሻ አካባቢ ነበረ። በዛን ጊዜ ቢጀምሩ ክረምቱም ስለማያሰራው ብዙ ጊዜ መቆየትን ደግሞ ስላልፈለግን ነው ዲሊያንስ ሰው የተፈጠረው። ከዛ በኋላ ደግሞ ክፍለ ከተማው ጂ ፕላስ 4 አርጉ የሚለው ጂ ፕላስ 4 ለማድረግ ደግሞ አሁን ፕላን ያደረግነውን ሰርተን ካሳየን በኋላ ይሻላል እንጂ የተለቀቀ እቅድ ከምናቅድ መጀመሪያ የያዝነውን እንስራ በሚለው ስለተስማማን ነው ወደዚህ የመጣ ነው ነውና ይሄንን ታሳቢ ያደረገ ነው ዛሬ ለማስጀመር የመጣ ነው።